በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ እንዲቀየሩ ከሰሞኑ መንግስት ከፍተኛ የሆነ ጥብቅ መመሪያን አውጥቷል። በዚህም የኤሌክትሪክ ተሽከርካሪዎች ገበያውን እየተቆጣጠሩት ይገኛሉ። በዛሬው ፕሮግራማችን ላይ በሀገራችን ኢትዮጵያ በተለይ በመዲናችን አዲስ አበባ ላይ በኤሌክትሪክ ከሚሰሩ የሥራ ሚኒባሶች መካከል አዲሱን ሀይሩፍ አሁናዊ ሙሉ መረጃ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን። እየተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ የብዙዎቻችሁ ጥያቄ የሆነውን በተለይ በመዲናችን አዲስ አበባ ላይ እጅግ ለስራ ተመራጭና ተወዳጅ ከሆኑ በኤሌክትሪክ የሚሰሩ የስራ ሚኒባሶች መካከል አንዱ ነው። ይህም ሃይሩፍ የኤሌክትሪክ ሚኒባስ ይህንን ተሽከርካሪ በተመለከተ በዛሬው ዕለት እንግዲህ ሙሉ የዋጋ ዝርዝሩን ወደናንተ ይዤላችሁ ቀርቤ ያለሁ። እንደምታውቁት ይህ ተሽከርካሪ በሀገራችን ተገጣጥሞ ለገበያ የሚቀርብ ተሽከርካሪ ነው። እንዲሁም ከበላይነክንዲ የተለያዩ አይነት በኤሌክትሪክ የሚሰሩ ሚኒባሶችን ለገበያ እየቀረቡ ይገኛሉ። ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ከሰሞኑ እንግዲህ መንግስት በኤሌክትሪክ የሚሰሩ ተሽከርካሪዎችን ከተወሰኑ አመታት በኋላ 95 በመቶ የማድረግ እቅድ እንዳለውና በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ እየተቀየሩ እንደሚሄዱም መግለጫ ማውጣቱ ይታወሳል። ከዚሁ ጋር ተያይዞ ብዙዎቻችሁ እንግዲህ ይህንን ሀይሩፍ የስራ ሚኒባስ መረጃ እንድሰራላችሁ በተደጋጋሚ ጠይቃችኋል። እኔም በዛሬው ፕሮግራማችን ስለ ሀይሩፍ ሙሉ የዋጋ ዝርዝር በ2018 አዲስ ዓመት ያለውን የዋጋ መረጃ ነው ይዤላችሁ የቀረብኩት። እንደምታውቁት እንግዲህ ከሳምንት በፊት አዲስ ዓመት ሲገባ ማለት ነው የሀይሩፍ የስራ ሚኒባስ አሁናዊ የዋጋ መረጃ ወደ እናንተ ማድረሳችን ይታወሳል። በዚያ መረጃ ላይ እንደማንዳያችሁት የሀይሩፍ በተለይ አዲሱ የ2024 ሀይሩፍ ዋጋው እጅግ በከፍተኛ ሁኔታ ከ10 ሚሊዮን ብር በላይ አልፎ ሙሉ የዋጋ ዝርዝሩን ወደ እናንተ አድርሻለሁ። ታዲያ ከዚያ አንጻር የዚህ ተሽከርካሪ ዋጋው እጅግ በጣም አነስተኛ በሚባል ደረጃ ነው። ምክንያቱም ቢያንስ የዛን ግማሽ ያክል እንኳን በዚህ ዋጋ ከተገኘ ተሽከርካሪው ዋጋው አነስተኛ ነው ወደ መባል ደረጃ ያመዝናል። እንግዲህ ይህ ተሽከርካሪ በአንድ ፉል ቻርጅ እስከ 280 ኪሎ ሜትር መጓዝ ይችላል። ያ ማለት እንግዲህ በመዲናችን አዲስ አበባ ላይ የተለያዩ አይነት ስራዎችን ለመስራት በአንድ ጊዜ ቻርጅ ጥሩ መስራት የሚችል ተሽከርካሪ ነው ማለት ነው። እንደ ማንኛውም የስራ ሚኒባስ 15 ሰው የመጫን አቅም አለው። በተለይ ይህ ተሽከርካሪ ቦዲው እጅግ በጣም ጠንካራ እና ግጭት ደርሶበት ቶሎ የመሰራት አዝማሚያው እጅግ በጣም የብዙዎች ፍላጎት ነው። ምክንያቱም አንድ ተሽከርካሪ አደጋ ደርሶበት ቦዲውን ለማምጣት ከፍተኛ የሆነ አዳጋች ስለሚሆን፣ ይህ ተሽከርካሪ ግን ብዙ ጊዜ የመመታት እድሉ አነስተኛ ቢሆንም ቦዲው በጥሩ ሁኔታ የመሰራት ልምድ እንዳለው ባለሙያዎች ይናገራሉ። ታዲያ ይህ ተሽከርካሪ በአሁን ሰዓት ላይ እየተሸጠ ወይም እየተጠራ የሚገኝበት የዋጋ መረጃም ከቦታ ቦታ ልዩነት ቢኖራቸው ማለትም በደብረ ብርሃንም እንዲሁም በመዲናችን አዲስ አበባ ላይም የመሸጫ ቦታ ላይ እንደተመለከትኩት ማለት ነው ከሰባት ሚሊዮን ሶስት መቶ ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በተለይ በተለይ ተሽከርካሪ ለሰርቪስ አገልግሎት እጅግ በጣም ተመራጭና ተወዳጅ ነው። በነዳጅ የሚሰሩት ኃይሮፍ ማለትም ጂኤል ኃይሮፍ የ2020 ሞዴል በባለፈው ፕሮግራማችን ላይ የሰጧቸው የዋጋ መረጃ ከ7 ሚሊዮን 900 ሺ ብር ጀምሮ ለገበያ ቀርበው ሙሉ መረጃ አድርሰናል። ከዚህ አንጻር ይህን ተሽከርካሪ እንግዲህ ስትመለከቱት የዋጋው ልዩነት የሰባት እና የስምንት መቶ ሺ ብር ነው። ከሁለቱ የትኛው ተመራጭ ነው የሚለውን ደግሞ እናንተ የሚሰማቸውን ሐሳብ፣ አስተያየት በኮመንት ስጡበት። በተለይ መንግስት በነዳጅ የሚሰሩ ተሽከርካሪዎችን እያበረታታ ካለበት አንጻር ይህ ተሽከርካሪ በአሁን ሰዓት የብዙዎች ምርጫ ሆኖ በስፋት በመዲናችን አዲስ አበባ ላይ በተለያዩ ጎዳና እንግዲህ ሲሽከረከር እያየነው ነው። የተሽከርካሪውን እንግዲህ ገዝታችሁ እጃችሁ ላይ ያደረጋችሁ ብዙ ጊዜ ስትጠቀሙበት የነበራችሁም ካላችሁ ለማስተማሪ ያክል በኮመንት ላይ ብታስነብቡን መልካም ነው እንላለን። በዛሬው ፕሮግራማችን እንግዲህ የብዙዎቻችሁ ጥያቄ የሆነውን በኤሌክትሪክ የሚሰራ ሀይሩፍ ሙሉ የዋጋ ዝርዝሩን እንግዲህ አጠር አድርጌ መረጃውን ወደ እናንተ አደርሻለሁ። እናንተም እንግዲህ ከተለያዩ የዓለም ሀገራት ሆናችሁ እንዲሁም ኢትዮጵያ ውስጥም ሆናችሁ ይህንን በኤሌክትሪክ ሀይሮፍ መግዛት ለምትፈልጉና ለመግዛት ያሰባችሁ ካላችሁ አሁናዊ በአዲስ አመት አዲስ ሙሉ የዋጋ ዝርዝር ነው ወደናንተ ይዤላችሁ የቀረብኩት ማለት ነው። እንደሚታወቀው ሀይሮፍ እጅግ በጣም ተመራጭና ተወዳጅ ነው። በኤሌክትሪክም ሆነ በነዳጅ የሚሰሩት ሀይሮፎች እጅግ በጣም ትርፋማ የሚያደርጉ የስራ ሚኒባሶች ናቸው። እናንተ እንግዲህ ይህንን ተሽከርካሪ ከገዛችሁ በኋላ ማሰማራት የምትፈልጉት በተለይ የሰርቪስ አገልግሎት የምትሰጡ ካላችሁ ለሰርቪስ እጅግ በጣም ተመራጭና ተወዳጅ እየሆነ የመጣ ተሽከርካሪ ነው። ዛሬ እንግዲህ ይህንን ተሽከርካሪ ሙሉ መረጃ ወደ እናንተ ካደረስኩኝ ከሰሞኑ እንደምታውቁት የተለያዩ የመኪና መረጃዎችን ወደ እናንተ እያደረስኩ እገኛለሁ። አሁን በቀጣ የምሰራላችሁ የትኛው ይቅደም የእሱን በኮመንት አስነብቡን። እኛ ግን ባዘጋጀነው መረጃ መሰረት የኤፍኤስአር፣ የቅጥቅጥ እንዲሁም የጭነት ተሽከርካሪዎችን ሙሉ የዋጋ ዝርዝር በትናንትና ዕለት እንግዲህ የኦባማ የህዝብ መኪናን ሙሉ መረጃ ሰርቻለሁ። ያላያችሁ ካላችሁ መለስ ብላችሁ መመልከትና ማየት የምትችለው ይሆናል እላለሁኝ። ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህንን ይመስላል ማለት ነው። ከነዳጅ መኪኖች ጋር ተያይዞ እንግዲህ መንግስት ከሰሞኑ አዲስ መግለጫ አውጥቷል። ይህም ትላልቅ ማለትም ትራከሮችን በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ ከዚህ በኋላ እንዳይገቡ ከመስከረም 23 ቀን 2018 ጀምሮ ሙሉ በሙሉ ክልከላ ማድረጉን ሰርተን መረጃ ወደ እናንተ አድርሰናል። እነዚህ ትራከሮች እንግዲህ በነዳጅ ኃይል ወደ ሀገር ውስጥ መግባት ካቆሙ ቀጣይ እጣፋንታው የሚሆነው ምንድነው የሚለው እንግዲህ የብዙዎች ጥያቄ ነው። በእርግጥ በኤሌክትሪክ የሚሰሩ የተለያዩ ከባድ ተሽከርካሪዎች በሀገራችን አልፎ አልፎ እየገቡ ይገኛሉ። አሁን ላይ የኤሌክትሪክ ተሽከርካሪዎችን መንግሥት እያበረታታ ከመሆኑ አንጻር እጅግ በርካታ የኤሌክትሪክ መኪኖች ዋጋቸውም እየቀነሰ በተለያየ አይነት አማራጭ ለገበያ እየቀረቡ ይገኛሉ። እኛም እንግዲህ ወደ እናንተ አልፎ አልፎ እየሰራን እንገኛለን። ቪዲዮውን ላይክ ላይክ ሸር ሸር ቻናሉን ደግሞ ሰብስክራይብ እያደረጋችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አሌይኩም ወራህመቱላህ።